በውስጥ የጻፉልኝ ምናምን አሉ። ሰው ችግር የለ። ይቅርታ የጠየቀ እኮ ኪድ ማነች? ህፃን ጋር ይመላለስ ጋር ይመላለስ ስሙ ሀደሬ ነው። ይሄዳል አይ ይሄዳል ደግሞ በቃ ሰፌድ ገልበጥ ገልበጥ ገልበጥ ገልበጥ አንድ ላይ አንድ ላይ የማይቆም ሰው ያዩ ጠዋት እኔን ደግፍ ነበር ማታ ወደነያ ተዘወረ ተገለበጠ ከዛ ይሄዳልና ዩኒዋኛ አንድ አይነት ናቸው ትንሽ ነው የሚለያቸው ትንሽ ይለያቸው ይሄዳል ይሻላል ከዩኒዋኛ ኧረ በደምብ ይሻላል አትሊስት አትሊስት ይሄዳል ፀዳ ብሎ የሚኖር ሰው ነው። የእርዳታ ምግብ አይበላም። ፀጉር ተመልጦ ፀጉር አልመለጠም። ሃይማኖት አይቀያየርም። ሴቶች የበዙበት ገብቶ የሴት ወሬ አወራም። ሴት መሀል አይገባም። አትሊስት እሱ ይሻላል። እነሱ ወንዶች ናቸው። ለነገሩ ከወንድም ከሴትም ሴቴ ወንዴም እኮ አይደለም ሴቴ ወንዴ እንኳን ራሱ

ድሮ በድሮ ታውቂያለሽ በአስራ ስምንት ምናምን ጊዜ የነበረ መላጫ ያልነበረ ጊዜ በቢላ ምናምን ሲላጫው የነበሩትን። መላጫ ድሬድ ያርጉታል። ጨጉራቸውን መቀንቀሚያ እንትን ስላልነበረ ወይ በድንጋይ ነው እንደዚህ ከትክቶ ጨጉራቸውን የሚያሳጥሩት ወይ ድሞ በቢላ ቢላ ነበረ ነው። በፋስ ነው እንጨት መፍለጫ ማት ነው እንጨት እንጀራ የሚጋገርበት ነው እሱ። እነሱ እንደዚ አይነት የሚመስሉ ምላሳቸው የሚያወርድ አማርኛ ነው የሚያወርድ አይገባል

ቁልቋል የሚሰራ ክሬም እኮ ታውቃለህ፣ በጣም ክባር ነው፣ በጣም ውድ ነው። ቁልቋል የሚሰራ ክሬም በጣም ውድ እንደሆነ ብዙ ነገር አለ። ሻምፖ፣ ኮንዲሽነር ቁልቋል ስለማትበላ ስለማይቀባ ነው የተቆፈረ ግብ ጉድጓድ ስማ ቁልቋል እያለ የሚጠራው እዚ ሀገር እንትን ያደርጉበታል። ተገዝቶ በስነስርዓት በሰላዳት ተደርጎ ነው የሚበላው። በጣም ውድ እኮ ነው የምንገዛው ሱቅ ውስጥ እዚ ለምንድነ ይሆን እያለው ያለ ነው እኔ ምን እስካሁን ስሙን

ኑ አማራ ነው እንዳትነግሩ። አማራ ነው እና አይቀር አማራ ቢሆን አማራ ህዝብን አያሰድብም። ትግራይ ቢሆን ትግራይ ህዝብን አያሰድብም። ኦሮሞ ቢሆን የኦሮሞ ህዝብን አያሰድብም። ከዛ ጋር ይሄው ወር ከትግራይ ከትግራይ ጋር ሆኖ አማራ ይሰድባል። የሚቀጥለው ወር ከኦሮሞ ሆኖ አማራ ይሰድባል። በሶስተኛ ወር ደግሞ ከአማራ ጋር ሆኖ ትግራይና ኦሮሞ ያጣላል። ማንም ስለማይወክል ለብቻው ነው አገጮ ነው ይሰራው ማንም ካውት በዚህ ለምን አጉቷ አትሆንም ለምን አያቷ አትሆኝም በዚህ እንዳይሰማች በሞላልሽ ለራሱ አንንተ አንተ ደንቋ ማሽ። በቃ አንዳንድ ጊዜ እኮ ለሆነ ሰው ትለዋለ ትለዋሉ ምከሮ ምከሮ፣ እምቢ ካለ መከራ ምከረው ይባላል። ማለት አንዳንድ ጊዜ ለእንደዚህ አይነት ሰው ወሬውን ላይ ጠፋብህ፣ አልገባ። እኔ አሁን ብዙ መናገር ያለብኝን ነገሮች ከዚህ በፊት ስለተናገርኩት አሁን ላይ ምንም እጨምርለት ነገር የለም። ለእኔ አሁን እሱ የሞተ ሰው ነው። ከሞተ ሰው ጋር እንዴት ታወራለህ? ሬሳ ነው ለእኔ እሱ። ለሬሳ መልስ አሰጥም አይደል? በየወሩ ሻማ እያበራህለት ነፍሲ ማር ነው የምትለው። ነፍሲ ማር እያልኩ ነው የማልፈው እሱም አንቺ እንዴት ነው ይህንን ልብስ ይማር ምት የሞተ ሰው መቃብርህን ምጣ አድርግልህ የሚባለው የሚል ሰውዬው እኮ ነው። ይሄ ቆሻሻ ነው። ሁሌም የሰው ሞት የምትመኝ ግን እግዚአብሔር መጨረሻቸው የእናንተ የእናንተ ሞት ነው። ማምረው እንዴት የሞተ ሰው እልል ይባለ ምጣ አድርግብህ። ከአንተ የበለጠ ደግሞ ዘረኛና ጠላት ሰውን የሚጠላለን ሲጀመር ስንቶቻችሁ ናችሁ የምታውቁት? ሰለሞን ተካልኝ ለረጅም ጊዜ ውስጡ በሽታ እንዳለ የምታውቁት ነገር አለ የለም? በቃ ድንገት ሞተ የምትለዋን ብቻ ይዛችሁ እሳይ፣ እንኳን ሞተ እሳይ እንኳን ሞተ። ለረጅም ጊዜ በሕመም ይሰቃየ ነበር። ይህንን ማንም ሰው አቅም የዛሬ ስንት ዓመት እንትን ላይ ተናግሮታል፣ ሚዲያ ላይ ተናግሮት ነበር። ጥንቃቄ ካላደረገ ኤኒ ታይም ሱም መሞት እንደሚሞት ተናግረዋል። በቃ ያለው ውስጡ ያለው በሽታ ማለት ነው። ያ ነው እንጂ እናንተ ስላላችሁት አማራን ስለጠላ ሞተ። እንደ ዳንኤል ክብረት ትግራይ እንዲጠፋ የተመኛለ እንዴ፣ ቁሞ እየሄደ ነው። እየበላ እንጀራ አለሙን እየበላ እሷል ነበር እንዴ፣ ለዘር እንዳይቀሩ ስታያቸው እራሱ በስመ አብ ብላችሁ ማማተብ ያለባችሁ። መጥፋት አለባችሁ ብሎ የተናገረው ማን ነው? ዳንኤል ክብረት እኮ ነው። ያው እሱ ቆሞ እየሄደ አለ እንዴ? ሱን የጨፈጨፈውን ሰውዬ እኮ ቆሞ እየሄደ ነው። ምን አረገ እሱ የሞተ ሰው? ሲጀመር እንዴት እንደዚህ ይባላል? ባለጌ ናችሁ በጣም። ንደሬሽ ማን ነው? ይሞት አይሞት እንትን አይሞት አይሞት፣ እዚህ ሞተ። ሰው ሞተ ነው። ከሞተ ጋር የሚጣላ ለእንትን ነው በቃ ይሞት። እየመጡ አንችም እንደሱ ነው የምትሆኝው አንችም እንደሱ ነው የምትሆኝው እያሉ ይጽፋል። እሱም አለ እንጂ ከእሱ ቀጥሎ ሎዛም አለች። ሎዛም የእሱ እንትን ናት፣ ልክ እንደሱ ናት። እንደሱ ነው የምትሆኑ አለ። ከዚህ በፊት አንዷ ስሟን መጥራት አልፈልግም፣ ተቆማምጠሽ ሆስፒታል ገብተሽ ምናምን ሆነሽ ነው ምትሞች እያለች እኔ ስትራገም ቆይታ ራሷ ሆስፒታል ተኛች። አያችሁ፣ ለተራጋሚ መልሶ ነው እግዚአብሔር ቅጣቱን የሚሰጠው። እኛ ስንረግም አሜን ብለን እንቀበላለን፣ ግን ወደ እናንተ ነው የሚተላለፈው። ጽፍ ለመስሞ የለን ጋይስ ይ እና ጋይስ ወደ ዩቱብም ሄድ ሄድ በሉና ሰብስክራይብ አድርጉ። ቅድም እንዳልኳችሁ እስካሁን ያልነበራችሁ ቅድም ያልነበራችሁ አሁን ለመጣችሁ ዩቱቤን ሰብስክራይብ አድርጉት። አስር ሺህ አትሊስት ስገባ የምነግራችሁ ነገር አለ። ስንቶቻችሁ ናችሁ በሴት አያቴ ጎንደሬ እንደሆንኩ የምታውቁ ብያችሁ ነበር። የማታውቁ ለማወቅ እንግዲህ ዩቱብ ላይ ላይቭ ገብቼ በደንብ አስረዳችኋለሁ ወይ ቪዲዮ ሰርቼ አስረዳችኋለሁ። በሴት አያቴ እንግዲህ ግን አልከሰውባችሁም። በጣም ከስቻለሁ እኮ ዩት ጉንጭ የራሱ ውጨት አስተማሪ መስዬ ከስቼ ዩት አንገቴን ዩት ከሰማሁ አንድ ወር ሆኖኛል። በድንጋጤ ነው። በቃ ጠላታችሁ ሰውነቱ ሙሸሽ ይበል ብን ብዬን የጠፋሁት። ከጾሙ ጋር እንደዚህ አይነት ነገር ሲነገረኝ ወይኔ ሉዛ እስከ ዛሬን ህዝብ የሰደብኩት እስከ ዛሬ የጠላሁት ህዝብ ለካ ደሜ ነው ብዬ በማዘን ብቻ ይኸው እንደዚሁ እንኳ እና መቼና እንዴት በማን እንደሆነ ደግሞ ዩቱብ ላይ ሄዱ ሰብስክራይብ አድርጎ እነግራቸዋለሁ። ብዙዎቻችሁ ደግሞ በውስጥ ጽፋላችሁ። ያው ኮመንቱን ባላነበውም ባልከፍትላችሁም አንዳንዴ ዝም ብዬ ገብቼ ቼክ አደርጋለሁ። ለምንድን ነው የምትጠይን? ለምንድን ነው የምትጠይን እሱን ምነግራቸዋለሁ። መልስ ችግር የለም። ግን እኔ አሁን ህዝብ አልጠላም፣ ህዝብ ምንም አላደረግም። የሚጠላው እንደነ እዚህ ጋር እንደምናያቸው ሶሻል ሚዲያ ላይ በማገባቸው ገብተው የሚሸተፍቱ ሰው የሚጨርሱ የሚያስገድሉ እነሱ ናቸው። አሁን ጠላቶቼ ነው እንጂ ህዝብ እኔ ሰላም ነኝ ከህዝብ ጋር። ዩቱብ ምኑ ላይ ያለላችሁ ባዮዌ ላይ እዚህ ቲክታክ ላይ አለላችሁ እዛው ላይ ሊንኩ አለ። እሱን ስትነኩት ይሄዳል። ሎዛቲ ዴፍ ነው የሚለው በቃ የትም ቦታ ሎዛቲ ዴፍ ነው። ስም ሌላ የሚቀየር ነገር የለም። የእኔ ፎቶ ነው ያለበት። እኔ ትንሽ መልክ ያሰላልፋችሉ ሁላችን ከየትን ሁም ከየትም ምንም አያገባኝም። እኔ በጥም ላቪ ሶማጅ በጣም ወዳችኋለሁ፣ በጣም አክብራችኋለሁ። ስለ በዚህ ነገር ያለበት ይሄ ሶስት ቀን ያለውን ወደ ሰላሳ ደቂቃ ነው ምናምን የሚሆን ፉል መልክ እነሱ ለተሳሪያዎቹ ሶሻል ሚዲያ ላይ ያሉትን ፖስት አድርጋለሁ። ቢያንስ አስራ አምስት ደቂቃ ከሀያ ደቂቃ በኋላ ማለት ነው። የራሴ ሊንክ አለ ባዮ ላይ። እዛ ገብታችሁ ሰብስክራይብ አድርጉ። እዛ አይታችሁ ኮሜንት ተጻፉ። ሀሳባችሁን አነባለሁ፣ ግን ያለ ስድብ ያለ ምንም ነገር በስነ ስርዓት ሀሳባችሁን ስጡ። ንክ ሶ ማች ሀያፍት ጎድ። ወጥቶት ያልሻል ተኩል ሲል እንወጣለን ተኩል ሲል እንወጣለን አሁን ከሀያ አስራ ስምንት ሆኗል። አስር ደቂቃ ማለት ነው ጋይስ፣ አሁን ከዚህ ሲወጣ አትሊስት አምስት ሺህ ምናምን ደርሶ አምስት ሺ ስድስት ሺ ደርሶ እንደማገኘ ተስፋ አደርጋለሁ። እስኪ በአንድ እጃችሁ እዚህ ጋር ታፕ ታፕ እያደረጋችሁ ዩቱብ ላይ ሰብስክራይባችሁ አዳዲስ ነገሮችን ይዘንመጣለን እንግዲህ ቲክታክ እኮ የሚያስጠላው አጭር ቪዲዮ መሰሰራ አጭር ነው። ሀሳብን ሳጨርስ ነው የሚያስቆመን። ላይክ ላይ በብክ ደግሞ ማውራት ይደብራል በጣም ለሁል ጊዜ ማስታወሻ እንዲሆናችሁ ቪዲዮ ተሰርቶ ፖስት ይደረጋል። ከዛ በኋላ እዛ ጋር እያያችሁ እንግዲህ ዩትብ ጽፌ መርስ አልሰጠኝም እያነበብኩት አንዱ አንዱ መርስ ነው መስጠት ብዬ እሱ ነው እንትን ያደረኩት ቪዲዮ የሰራት ኋላ ፖስት አድርገዋለሁ እና ጋይሶች ዛሬ እኔ ስላልተናድጄ ስላልገባው ማውራትም አልቻልኩም። ምን ይውል ጊዜ በቃ ስብ የማወራው ስናደድ ነው። ስናደድ ሰውም አልፈልግም ብቻዬን በቃ ው ስለሙ ነው። ካልተናደድኩ ግን አልችልም ማውራት። ደግሞ ይሄ አያችኋ፣ ፊቴ ይሄ ነው የፊቴ አይደለም። ጋይስ ታቁኝ ያላችሁ መቼስ እዚህ ቲክታክ ላይ የምታውቁኝ በፊልተር ብቻ ነው። ዩቱብ ላይ ግን ትክክለኛ መልኬን ነው የምታዩት። ሜካፕ የለ፣ የውሸት ፀጉር አላረግ፣ የውሸት እዚህ ጋ የሚለጣጠፍ አለጥፍም፣ ከንፈሬ ላይ ምንም ነገር አረግ፣ በቃ ጸድ ያለ ፊቴን ይዤላችሁ የምመጣው እዛ ላይ ላይ ገባላችኋል። እንደዚህ አሻንጉሊት መስዬ እያለን እናስተዋውቅ። ጌማችን እና ወገን ቢግ ጌም አለ ሜይ ሶስት ሮባ ዘጠኝ ሰዓት በኢትዮጵያ ደግሞ አራት ሰዓት የምሽት ማለት ነው። ገባችኋ? ማንም ሰው እንዳይቀር ደግሞ በጣም ፈታ ያለ ነው የሚሆነው። ሁላችሁም እንድትመጡ ተስፋ አደርጋለሁ። ማንም ነገራችሁ ቢራ ቢሮ እንደሞድ ለኔ ነው ማለት ነው። ቢራ ቢሮ የተሰጠ ስጋይ ስሽ ችግር የለውም ለኔ መስሎኝ ነው ማን ማን ነገራቱ የውጭ ላይንኩ ቢራ ቢሮ ያለው

ጫውተኛል። አይና አለው እጁ ላይ ምን መብቴ ነው ማለት ስሙ ማን መሰሉ? መሰሉ ገብሩ ነው፣ ምናምን የምንጃኒ ነው መሰሉ። በል ማን ነበር ስሟ? መሰሉ ነው ነው ስሙ። ጋይስ እዚህ ጋር ጻፉልኝ ስመኝ ገብሩ። ያው ያው ጣቱ ላይ አይን አለ ያጫውተኛል። ግን ጣቱ ያጫውተው የት ጋር ነው? እዚህ ያለበት አስቦን አይን ቢኖረው አይን ቢኖረው ማንም እዛ ጋ አይደርስም ነበር። አይን አለ ያጫውተኛል። ጋይዝ እግዚአብሔርን የወንዶች አይን ቢኖረው እዛ ጋ አይደርስም ነበር ወይ አይኑን በጨርቅ ሸፍኖ ነበር። ጭራሽ ጣት አይናለሁ እጅ አይኑሮት ደግሞ አስበቀ ምንድነው? አንቺ ይሄ ምንድ ምናምን ብሎ ነበር። የገዛ እጇን ቆርጠሽ ጣይ ነበር የሚላት የራሷ ጣቶች ይታዘቧት ነበር። ምንድ አንቺ ምናምን ብሎ ማለት ነው። ሜካፕ ቀቢው ምናምን ነበር የሚላት